እንዴ! ሀኒዬ፣ ምን ሆንሽ? ሰላምዬ፣ ለምን መጣሽ? እንደ ምን ማለት ነው ለምን መጣሽ ማለት? እንደዚህ ሆነሽ እያየሁሽ ሰላምዬ። ሀኒዬ ተረጋጊ። እስኪ ለምንድን ነው የመጣሽው? ቆይ እስኪ ተረጋጊ እና መጀመሪያ የሆንሽውን ነገር ንገረኝ። ምንም እንዳለኩኝ እኮ ነግሬሽ ነበር። ኧረ እባክሽ ምንም ሳቶኝ ነው እንደዚህ የምትኙ? አንዳንድ የሆድ ብሶች ያውቃል። ቆይ ግን እስከ መቼ ነው እንደዚህ ድብቅ ሆነሽ የምትዘልቅ? ሆን ድብቅ ላሙ ፈልጌ ሳይሆን ነገሩን እንዴት እንደምነግርሽ በጣም ግራ ገብቶኝ ነው። ቆይ ይህን ያህል ምን ቢገጥምሽ ነው ሰላምዬ? የተዘረፍኩ መቼ በአደባባይ ነው የተዘረፍኩልሽ ልሽ። ለአባትሽ መታከሚያልሹን ገንዘብ ተዘረፍሽ እንዴ? እሱ ቢሆንማ በምንድን እሺ። ታዲያ ምንድን ነው ሰላምዬ? ይ ታሪኬን የተዘረፍኩት፣ ታሪኬን። ቆይ የምን ታሪክ ሰላምዬ? ይሄ ነገር አይደለም ለሌላ ሰው፣ ለኔ የራሱ ትንግርት ሆኖብኛል። እርግብ ይዛ የመጣችው ታሪክ ይህን ታሪክ ነው። እኔ ምን እያልሽ እንደሆነ ምንም አልገባኝም። ቆይ እንዴ አና የሆነሻል እንዴ? ምንድን ነው እየወራሻለሹ? አውቃለሁ ሰላምዬ ነገሩ ሁሉ ሌለው ነው፣ ግን እውነቱ እንደዛ ነው። ቆይ እንዳነጋገርሽ ከሆነ እህታችሁ ሀሴት ሳትሆን እኔ ነኝ እያልሽ ነው? አቃቂው ሰላምዬ ነገሩ ሁሉ ምንም ሌለው የለው፣ ግን ነገሩ እንደዛ ነው። እንዲህ ዝም ብሎ ያለቅሳል። እንዲያውም በሄድ ይሻለኛል ባ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ጭንቀት ወደ ሌለበት ነው አባ ራሴ ልጅ አንድ ነገር በልልኝ ሆን አብኛለች እንደ ሀና ብሎ ነሻግን ምን ሆንኩኝ? አባትሽ እንደዚሁ ነው እየሻቸው ወደ ተጥረሻቸውን ትይዙ ከዚህ በላይ ሌላ ነገር ምጠይቁኝ ከሆነ ሄዳሉ። ሰላማችሁ ይብዛ። ውድ የኖላዊ ድራማ ተከታታዮች እንዲሁም የመስ ቻናል ቤተሰቦች ሰላማችሁ ይብዛ። ላይክና ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። ኖላዊ ድራማ ተለቋል እና እንደምታያት ከቤት በጣም እያለቀሰች ደንግጣ ነበር የወጣችው። ከነ ሰላም ቤት ቪዲዮን ካየችው በኋላ አሁን ነገሩ ድብልቅልቅ ብሏል። ቪዲዮን ካየችው በኋላ በጣም ደንግጣ እያለቀሰች ነበር ያወጣችው። ሀናም ሰላምም ትከተላታለች። ልሄድ ነው ወደ ቤት ትላታለች። ማየት አታስፈቅጂያ ስትላት አይመለከተኝም ምንም መሆን ትችላለች ትላታለች። እና እሷም እናቷን ሀና እንደዚህ ተናዳ ነው የወጣችው እያለቀሰች ያንን ቪዲዮ ካየች በኋላ ስለዚህ ልከተላት ብላ እናቷን አስፈቅዳ እሷም ትወጣለች። ከዛ እናትየዋ ብችልሽ ምንናነ ብላ ተገገራ ተጋባለች። ሰላምም ተከትላ ትሄደች። ተከትላ ስትሄድ ሁሉንም ነገር ነገረቻት። በቃ እኔ እርግብ የኔን ታሪክ ነው እናንተ ቤት እዛ የመጣችው ፎቶ ምን እንዳለ ታሪኳም የኔን ታሪክ ነው እዛ የመጣችው ትላታለች። ሰላምም ማመን አቃታት። ምንድን ነው ይሄ? አልገባኝም በቃ የምታደርገው ሁሉ አታውቅም። በጣም ተደንግጥ ደንግጣለች። አንዴ ልታንቃትላለች። በድንጋጤ የምታደርገው ነገር አታውቅም። ሰላም በጣም ደንግጣ፣ ሀናም በጣም እያለቀሰች ነበረ። እራሷን አታውቅም። በጣም እያለቀሰች፣ በጣም ደንግጣ ከራሷ ጋር አይደለችም። ጀራ ሁሉንም ነገር ስትነግራት እሷም ደንግዳ ወደ ቤት ሄድና ለእናቷ ነግራታለች። እናትየዋም ይሄንን ማመን አቃታት አበደች። እንዳያቸው በጣም አብዳለች። እንዴት ጭራሽ ፊት ስሰጣት በቤተሰብ ታሪክ ደግሞ መጣች፣ ይህም ደግሞ አማራት ምናምን ብላ በግናት ወይዘሮ ሜላት። መጀመሪያ ግን ያው ለወንድሟ ነገረዋለች። ለወንድሟ ከነገረችው በኋላ ነው ይሄ ሁሉ ነገር ወደ እናትየው ያመራው ማለት ነው። ለወንድሟ ነገረችው፣ ወንድሟ ማመናካተው። በቃ አሁን ሁሉም ነገር ጋር እየወጣ ነው። ግን ወንድሟ ማመን አቅቶታል እና እንዴት ሊሆን ቻለ? ማንን አሁን የምናምነው፣ አልገባኝም። ይሄ እንዴት ሊሆን ይችላል? እያለ እሱ ራሱ ተጨንቋል፣ ደንግጧል። እና በጣም ነው የደነገጠው። ሰላምም እኔ አላቅም፣ ወንድሜ ምን ማድረግ እንዳለብን አላውቅም ትላለች። ለእናታቸው መንገር እንዳለባቸው ቀስ አድርገው ይወያያሉ። እናታቸውም ስትሰማ በፍጹም በልጆችም ታሪክ መጣች፣ የማንም ልቅም ቃሚ ምናምን እኔ ነኝ እዚህ እንደዚህ እንድትሆንብኝ ያደረኩት እያለች እያበደች እንዳያቸዋት ሰላምም ስትመጣ እንዳለ ልክ ልኳን በቃ በጣም አስቀያሚ አስቀያሚ ቃላት መጀመሪያ ከልጇ ጋር አወራች፣ ከርግብ ተብዬዋ ጋር አወራች። እንዴት እያበለች ምንነሽ ነው ማየች ምናምን ትራት አለች። ያቻ ስመሳይ ደግሞ እንደዚህ እንደዚህ የማንም ልቅምቅም ጭራሽ የቤተሰብ ታሪክ አማራት የእርግብ ታሪክ የኔ ነው ብላ መጣች ስል ደነገጠች። ያስደነግጣል አይደል? ልጄ ምናምን ምናምናት መስሏት እኮ ነው ምናምን ትላለች ከዛ በኋላ እርግብም ላክስቷ ደውላ ልጋለጥ ነው እውነቱ ሊወጣብኝ ነው እያለች እየተርበደበደች ትነግራታለች የምፈልገው ይሄንን ነው እኮ ተረጋጊ ዝም ብለሽ እኔ ጋር መፍትሄ አለ የምንፈልገው ይሄንን ነው ሜላት በፍጹም አታምናትም እኔ መፍትሄ ያለኝ እኔ አለኝ እያለች ነው እና ያው ሴራቸውን ተንኮላቸውን ስለሚያውቁት ሁለቱ ወረዲ ተግባብተዋል ማለት ነው ይሄ ሁሉ ነገር እንደሚመጣ ታውቃለች። ወይዘሮ ባይሽ ግን ያሰበችው ተንኮል እና ያሰበችው መጥፎ ነገር አለ አሁንም ማለት ነው። እና እሺ ምናምን ብላ ሀናም ቤት መታ። በጣም እያለቀሰች ነበረ። እጅግ በጣም ተከፍታ እያለቀሰች ነበረ። አባትየው ምን ሆነሽ ነው? ምን ሆነሽብኝ ነው? ቢላት ቢያደርጋት ቢሰራት ልተንግሮ ፈቃደኛ አይደለችም። እና እዚህ ጋር ጨራሽ በጣም አባባ ኖላ በቃ ወይ አንቺ ውጭ ከዚህ ቤት ወይኔ ልውጣ። አሁን ምናምን ካልነገርሽኝ እኔ በአንቺ በአንቺ ፊት ደካማ መስዬ እየታየሁኝ ነው ምናምን ይላታል። እሷም ሀናም በጣም ደነገጠች። እንዴት እንደዚህ ትለኛለህ አባዬ ምናምን ትላለች። አሁን አንቺ ተወጪ ወይኔ ልውጣ ይላታል። እሷም በቃ እኔ ይወጣለሁ ብላ ወጣ ሄደች። አንዬ በጣም ነው የምታሳዝነው። ነው እንዳታወረው ለአባቷ ምን ብላ ታወረው፣ የባሰ ሌላ ጭንቀት ሌላ ህመም ነው የምጨምርባቸው ብላ አስባ የምትነግረው የምታደርገው ሁሉ ግራ ግብት ብሏት ነው ጸጥታን ዝምታን የመረጠችው ማለት ነው። እና ሀና ያለችበት ሁኔታ በጣም ነው የምታሳዝነው፣ በጣም ነው የሚያሳዝነው። እውነት ለመናገር ያው እውነቱ የተጋረመ ነው፣ ግን አሁንም ዲ ኤን ኤ ምርመራ እንዲደረግ ቤተሰብ ተቀራርበው እንደዛ ወስነዋል። ይሄን የምርመራ ይደረግ በቃ እንደዚህ ከሆነ ምና ምን ብላ ርግብ በጣም ደነገጠች። ያው ሌባ አንዳንዴ ምን ቢሆን ይደነግጣል፣ ይደነግጣል እና በጣም ትደነግጣለች። ስደነገጠች ምን ሆናት? አይ አለመታመኔ ቤተሰቦቼን አሁን አገኘው ብዬ ደስተኛ ሳልጨርስ እንደገና እንደዚ አይነት ነገር መፈጠሩ እያለች እያስመሰለች እያስመሰለች ታለቃቅስ ምናምን ሞከረች፣ ነገር ግን ዲኤንኤ ምርመራ እንደሚደረገሽ ችግር የለው ማለች። ሀናም በእኔ በኩል አንቺ ስንት ያለሽ ሲላት፣ ምናሴ በእኔ በኩል ምንም ችግር የለብኝ ትላለች። ጉድ እኮ ነው እናንተ ልጆች አብዳችኋል እንዴት ትላለች ወይዘሮ ሜላት። ደግሞ እናንተ ልጆች አብዳችኋል፣ ምን እየሆነች ነው ትላለች። እና ዲኤንኤ ምርመራ ይደረግ ነው በእርግጠኝነት። አሁን ዲኤንኤ ምርመራ ሲደረግ፣ እቺ የተረገመች ባዩሽ ተቀያይረዋለች ወይ ዶክተሩን አናግረም ቢሆን ወይም ደግሞ የእሷን ጸጉርም ወስደም ቢሆን ማለት ነው። እና ይሁን ነገር አድርጋ እዚ ጋር መታ እያስፈራራቻት፣ ሁለተኛ አላስጠነቅቅሽም፣ የመጨረሻ እድልሽ ነው አሁን እያለች እያስፈራራቻት ነበረ። አንዬም እሺ ትይ በቃ፣ የምታወረውን የምታደርገውን ነገር በሙሉ አታውቅም። በጣም ደንግጣለች። እንዲሁም ደንባራነት እንኳን ሳላለም እንደዚህ ተብላ ማለት ነው። እኔ በጣም ነው የምታሳዝነው ድንበር ብር ያለች ነች አባባ ነው ወይም በጣም ጸጸቷቸው እያለቀሱ ነበረ ልጄን አስከፋዋት ልጄን አስቀየምኳት አሲር አሁን ውሰደኝ እሷ ጋር ይሉታል አባባ የት አግኝቼ ነው ፋዘር የት አግኝቼ ነው የምወስደው የት እንደምትሰራ እንኳን እኮ አላውቅም ብሎ አሲር ይመልስላቸዋል እናን ሄድ ዝም ብላን ፈልጋት ብለው ተያይዘው ወጥተዋል ሀናም አለቃዋ እንደዚህ አስፈራርታታለች። እስኪ አለች እስኪ ደህና ምርመራ ላይ ምን እንደሚፈጠር እናያለን። እስከዛው ግን እናንተ ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱን። ለነበረ ቆይታና ጊዜ እናመሰግናለን። መልካም ጊዜ መልካም ቆይታ